ክርስቶስ ይነግሩታል እና ክርስቶስ ወደ ምድረ በዳ ብቻቸውን እንዲሄዱ ይነግራቸዋል። ለምን ከህዝቡ የተነሳ ምግብ እንኳን መብላት አቅቷቸው ነበር። አሁን ላይ ህዝቡ ደቀ መዛሙርቱን እየተከተለ ነው እና ደቀ መዛሙርቱ ምግብ እንኳን መብላት እስኪያቅታቸው ድረስ ህዝቡ ይመጣና ይሄድ ስለነበር ክርስቶስ እንዲያርፉ ወደ ማዶ ተሻገሩ ይላቸዋል። ወደ ምድረ በዳ ሄዱ ብቻቸው፣ ክርስቶስ ከእነሱ ጋር ሳይሆን እና በታንኳ ገብቶ ወደ ምድረ በዳ ይሄዳሉ። ህዝቡም እነሱ እንደሆነ አይቶ በእግር ቀደማቸው ይላል። አሁን ህዝብ ደቀ መዛሙርቱን እየተከተለ ነው። ደቀ መዛሙርቱ ፈምሰዋል፣ ታዋቂ ሆነዋል። ለምን በነሱ እጅ ፈውስ እየተደረገ ነው፣ በነሱ እጅ ታምራት እየተደረገ ነው። ትምህርታቸውም እጅ በአፍ የሚያስጭን ነው እና ህዝቡ ቀድሞ ወደ ምረበዳ ይሻገራል እና ደቀ መዛሙርቱ ቁጭ ባሉበት ህዝቡን፣ በተቀመጠበት ክርስቶስ መጥቶ ህዝቡን ያያል። ያዝንላቸውና ማስተማር ይጀምራል። በመሸም ጊዜ ደቀ መዛሙርቱ ክርስቶስን ህዝቡን አሰናብት መሽቷል ሲሉት፣ ክርስቶስ የሚበላ ስጧቸው። የሚበላ የለን። እሺ እጃችሁ ላይ ምናለ? አምስት እንጀራ። ክርስቶስ ያንን አምስት እንጀራ ባርኮ አምስት ሺ ህዝብ ይመግባል። ማንን ብሎ የመጣውን ህዝብ ደቀ መዛሙርቱ አይተው የመጡትን አምስት ሺ ህዝብ የሚከተሉት ክርስቶስ በአምስት እንጀራ አጥግቦ ይበትናቸዋል። ካስታወሳችሁ። ስለዚህ ስለ እንጀራው ዮሐንስ ወንጌል ሲተርከው ምዕራፍ ስድስት ላይ ክርስቶስ ከመገበ በኋላ ህዝቡ ክርስቶስን ነጥቆ ሊያነግሰው አሰበ ይላል። እና በህዝቡ መካከል ክርስቶስን የማንገስ ሀሳብ አለ። ክርስቶስ ከነገሰ ደግሞ የመጀመሪያ ተጠቃሚዎቹ ደቀ መዛሙርቱ ናቸው፣ ተከታዮቹ ናቸው። እና ለደቀ መዛሙርቱ ሕይወት ያማረች ናት፣ ለደቀ መዛሙርቱ ሕይወት በዛ የተመቸች ናት። ጴጥሮስ ማቴዎስ ላይ እንዳለው በዚህ መሆን ለእኛ መልካም ነው የሚያስሉት ሕይወት እየኖሩ ነው። እና ክርስቶስ እንሻገር ሲላቸው እንደዛ ቢሉት ሁላ ደስ የሚያሰኝ ህይወት እየመሩ ነው። ፈመሰዋል አጋንንት እየታዘዘ ነው። መናፍስት እየታዘዘ ነው። በእጃቸው ተአምር እየሆነ ነው። ይሄ ብቻ አይደለም። ኢየሱስ የማኢየሱስን የማንገስ ሀሳብ በህዝቡ መካከል አለ እና ደቀ መዛሙርቱ እጅግ ተስፋ ያለው ኢየሱስ ሊነግስ ይችላል። አሁን ደግሞ በጣም ደስ የሚያሰኝ ህዝቡ እየተከተላቸው ነው። ህዝብ እነሱ የሚናገረውን እየሰማ ነው እንዲህ አይነት ህይወት እየመራ እየመሩ ነው። መጽሐፍ ቅዱስ ላይ ካስታወሳችሁ ዮሴፍ ዘፍጥረት ሰላሳ ሰባት ላይ አስራ ሰባት ዓመት እንደሆኑ ይነግረን እና ዮሴፍ የቤቱ የመጨረሻ ልጅ ነው። በአባቱ የሚወደድ ልጅ ነው። አባቱም በህብር ቀለም ያጌጠች ቀሚስ እስኪገዛለት በወንድሞቹ የሚወደድ ነው። ለምን ቀንተውበት ነው የጠሉት። ከዛ በፊት በወንድሞቹ የሚወደድ በአባቱ የሚወደድ ሰላማዊ ህይወት የሚኖር ልጅ ነበር። የመጨረሻ ልጅ ነው። እኔም የመጨረሻ ልጅ ነበርኩ እስከሆነ ጊዜ እና የመጨረሻ ልጅ የመሆኑን ትርጉም አውቀዋለሁ። እና ዮሴፍ የመጨረሻ ልጅ ነው። የሚወደድ ልጅ ነው። ህይወት እሱ ጋር መልካም ነው። ህይወት ያማ በአባቱ ውያ የሚኖር ነው። ወንድሞቹ በ ሲጠብቁ እሱ በቤት የሚቀመጥ ነው። እና በደቀ መዛሙርቱ ጋር እንዲህ አይነት ነገር ነው ያለው። ህይወት የተመቻቸች ናት ቢራቡ ክርስቶስ እንደሚያበዛ ምግብ አይኖሯቸው ላይ አለ። መፍትሄ ቢያጡ ክርስቶስ አብሯቸው አለ። እና ክርስቶስ ደቀ መዛሙርትን እንዲሻገሩ ግዴታቸው ይላል። እንዳይተውት ግዴታ ነው። እንዳይሻገሩ ደግሞ በዚህ ህይወት ተመችቷቸዋል። አንደኛ ህይወት ያማረ ነው፣ ህይወት የተመቻቸ ነው። ሁለተኛ ደግሞ በታንኳ የምሽት ላይ ጉዞ የሚያስጠላ ታሪክ አላቸው። ማለት የሚያስጨንቅ ታሪክ አላቸው። መራፍ አራትን ማርቆስ ላይ ስታነቡ በታንኳይ ውስጥ ጉዞ ማዕበል አስጨንቋቸው እንደነበር ክርስቶስ አብሯቸው ሳለ፣ አሁን ላይ ደግሞ ያለ ክርስቶስ እንዲሻገሩ ግድ የተባሉት እና ለደቀ መዛሙርቱ ህይወት የከፋ ይመስላል። ማለት ከተመቻቸበት ህይወት አሪፍ ከሆነበት ህይወት ሰላም ከኖረበት ወደሚያስፈራ ወደሚያስጨንቅ። ያኔ ክርስቶስ አብሯቸው ነው የተጨነቁት። አሁን ያለ ክርስቶስ ተሻገሩ ተብለዋል። እግዚአብሔር ይመጣል እና በዮሴፍ ህይወትም ዮሴፍ የመንገስ እቅድ የለውም። በዮሴፍ ህይወት ንግስና እቅድ ያመጣው እግዚአብሔር ነው። ህልምን ያሳየው እግዚአብሔር ነው እና ዮሴፍ በዛ ህልም ምክንያት መከራ ሲደርስበት እንመለከታለን። በወንድሞቹ ሲገፋ እንመለከታለን። ካስታወሳችሁ ታስሮ እንኳን እኔ በግዞት የመጣው ነኝ የዚህ ሀገር ሰው አይደለም፣ ለንጉሱ ንገርልኝ አለ። ለጠጅ አሳላፊው ሲነገረው እንመለከታለን። እና ደቀ መዛሙርቱ የክርስቶስን ቃል ይዘው ወደ መርከብ ይገባሉ። እና መሀል ላይ ሲደርሱ የፈሩት ማዕበል ይመጣል። ትናንትና የደቀ መዛሙርቱ ለብዙ ህዝብ መፍትሄ ሆነው ነበር፣ የታመመው ፈውሰው ነበር፣ ያዘነ በትምህርታቸው አጽናንተው ነበር ለተጨነቀች ምስራችን ሰብከው ጸልየው መፍትሄ ሆነው ነበር። አሁን ላይ ግን እነሱ ተጨነቀዋል። ደቀ መዛሙርቱ ጋር ህይወት ተገላቢጦሽ ሆኗል። ከሰላም ወደ ጭንቀት፣ ተስፋ ካለው ተስፋ ወደሌለው፣ ደስ የሚል ተስፋ ካለው አሁን ግን ተስፋ ወደሌለው ህይወት ገብተዋል። ዮሴፍም ከአባቱ እቅፍ ወደ ግዞት ወደ ባርነት ወርዷል እና ህይወት በአንዴ ከከፍታ ወደ ስቅት አወርዳለች። የሚገርመው ደግሞ የእነሱ እቅድ አለለም። ዮሴፍ የመንገስ እቅድ አልነበረውም። ያ ሁሉ የእግዚአብሔር እቅድ ነበር። ደቀ መዛሙርቱ በዛ መሆን ለእነሱ መልካም ነበር፣ ግን ኢየሱስ ግድ አላቸው ይላል እና ኢየሱስን ሰምተው ወደ መርከሉ እግዚአብሔር እንደም ሰምተው ዮሴፍ ያሁሉ ነገር ያልፍበታል እና እግዚአብሔር አንዳንዴ ከተመቸንበት ህይወት አሪፍ ነው ካለበት መጥቶ የራሱን ቅርበኛ ህይወት ላይ ማድረግ ይጀምራል እና ህይወት ተገላቢጦሽ ትሆንብናለች። ትናንት ለብዙዎች መፍትሄ የነበረን ዛሬ ላይ ግን መፍትሄ ልናጣ እንችላለን። እግዚአብሔርን ሰምተን መንገድ ጀምረን መሀል ላይ ጭንቀት ሊበዛ ይችላል፣ መሀል ላይ ማዕበል ሊበዛ ይችላል። በደቀ መዛሙርቱ ህይወት የሆኑ ይሄን ወደ ማዶ ቅደም ብሏቸዋል። ኢየሱስን ሰምተው መንገድ ጀምረዋል። መሀል ላይ ግን ወደ ማዶ የሚደርሱ አይመስልም። ማህበሉ በስቷል። ማህበሉ ከፊት አለ መሀል ላይ ናቸው። ትናንት ኢየሱስ ኖሮ ክንዴ አይነት ነገር አውጥቷቸዋል። አሁን ግን ኢየሱስ አብሯቸው የለም እና በደቀ መዛሙርቱ ዘንድ ህይወት ጭንቅ ሆናለች። ዮሴፍ አባቱ የለም። ትናንት ወንድሞቹ ቢቀኑበትም በአባቱ ቅር ስለነበር ማንንም አይፈራም። አባትየው ሲልከው ያለ ፍርሃትን የሚሄድ ነው በአባቱ ዘንድ ስለነበር። አሁን ላይ ግን ዮሴፍን የሚያውቀው የለም፣ ተሽጦ የመጣ ነው ዮሴፍ። በባዕድ ሀገር በማያውቀው ሀገር ነው ያለው እና በዮሴፍ ዘንድ ህይወት የከበደች ናት። ከመወደድ ወደ መገዛት ወርዷል ዮሴፍ። ትናንትና ያማረ ልብስ ነበር የሚለብሰው አሁን ግን ያገኘውን ነው የሚለብሰው እና ዮሴፍ እግዚአብሔር አነግሳለሁ ብሎታል። ህይወት ግን በዮሴፍ ዘንድ ያማረች አይደለችም። ለራ ህይወት ከሚመራበት እግዚአብሔር እኔ ከዚህ የተሻለ ህይወት ንግስና እንሰጣለሁ ብሎታል። ዮሴፍ ግን ግዞት ነው ያለው። ደቀ መዛሙርቱ አሪፍ ህይወት ላይ ነበሩ። አሁን ላይ ግን ጭንቀት ውስጥ ገብተዋል። እግዚአብሔር ይመጣል እንደዚህ ይላል ኢየሱስ ሲጨነቁ አይቶ ይላል እና ኢየሱስ በመረበዳ እየጸለየ ነው እነሱ መሀል ላይ ባህል ላይ ሆነው እየተጨነቁ ነው። ሲጨነቁ አይቶ ይላል እና ካስታወሳችሁ ስለ ዮሴፍ ዮሴፍ ወደ ግዞት ሲወርድ እግዚአብሔር ምሕረትን አደረገለት ይላል እና እግዚአብሔር በምንሄድበት መንገድ ሁሉ ያለ ላይመስለን ይችላል። ኢየሱስም ሲጨነቁ አይቶ ይላል እና ደቀ መዛሙርቱ አብሯቸው ኢየሱስ ስለሌለ ጭንቀት ውስጥ ናቸው። አሁን ኢየሱስ ከእኛ ጋር የለም ብሎ እያሰቡ ነው። ኢየሱስ ግን እያያቸው ነው እና የሚያየል አምላክ አለን። በማይመስል በሚያስጨንቅ መንገድ እያለፍን ሊሆን ይችላል። የሚያየል አምላክ አለን። ክብር ለኢየሱስ ይሁን እና ኢየሱስ ሲጨነቁ ያያል፣ ወደ እነርሱም ይመጣል እና ሲመጣ በአስጨነቃቸው ላይ እየተራመደ ይመጣል። ግን ማዕበሉ አልተወም። ማዕበሉ ይቶ ወደ እነርሱ ሲገባ ነው ወደ ታንኳም ገባ፣ ነፋሱን ጸጣ ሌላል እና እግዚአብሔር ወደ እያንዳንዳችን ህይወት ይመጣል። ህይወት ከፍቶ ሊሆን ይችላል። ህይወት ተገላቢቶች ሆኖ ሊሆን ይችላል። ህይወት እኛ በቀኑ መንገድ እየለችላቶም ትችላለች። ግን እግዚአብሔር ይመጣል። ክብር ለእግዚአብሔር ይሁን። እግዚአብሔር ወደኛ ቤት ሲመጣ እግዚአብሔርን እንደ እግዚአብሔርነት ምጠብቅ ምዕራፍ አራት ላይ ደቀ ማህበል ሲነሳ ሲጨነቁ ክርስቶሱን ቀሰቀሱት። ትክክለኛ ውሳኔ ነው። ትክክለኛ ምርጫ ነው። ሲያደላቸው ያ ምርጫውን ሲታደጋቸው እንመለከታለን። ክርስቶስን ሲቆጣቸው እናያለን። ደቀ ክርስቶስን የቀሰቀሱት እንደ ክርስቶስነቱ አለለን። ከነሱ ከእነሱ ጋር አብሮ ውሃ እንዲደፋ ከመርከቡ ከጀልባው እቃ እያወጣ እንዲጠል ነው። ለምን ከማዕበሉ ከገሰጸ በኋላ ሲገረሙ እንመለከታለን። ቀድሞ ለዛ ቢቀሰቀሱት ኖሮ አይደረሙ። አሁን ግን እነሱ ይቀሰቀሱት የሆነ ውሃ እንዲደፋ ከእነሱ ጋር ከማዕበሉ ዕቃ እንዲጥል ነው እና እግዚአብሔርን ስንጠብቅ እንደ እግዚአብሔርነት ንጠብቅ እግዚአብሔር ሊያደርግ እንደሚችል አምነን እነ ማርታና ወንድማቸው ከሞተ በኋላ ክርስቶስ እየደረሰው በአራተኛው ጋር መድረስ የነበረበት ከሶስተኛው ቀን በፊት ቢደርስ አሪፍ ነው፣ ግን ሳይሞት ቢደርስ የተሻለ አማራጭ ነው። ሞቷል። መሞት ብቻ አይደለም እስከ ሶስት ቀን ቢመጣ በእነሱ ዘንድ ተስፋ ነበር። እስከ ሶስት ቀን አልመጣም እና እነሱ የእሱን እየጠበቁት ያሉት ፈዋፍሬ፣ በሽታ የሚፈውሰውን ነው። ሜቢ እንኳን ቢሞት እስከ ሦስተኛው ቀን ነብሱ እዛ አካባቢ ስላለች ሊያድን እስከሚችልበት ነው የሱን እየጠበቁት ያሉት። እና ይነሳል ሲላት አምናለሁ በትንሳኤ ቀን እንደሚነሳ እንደሚነሳለች። እና እግዚአብሔር ክርስቶስን ስንጠበቅ እንደ እግዚአብሔር ነቱ እንጠብቅ። እግዚአብሔር ወደ እያንዳንዳችን ህይወት ይመጣል። እግዚአብሔር እንደ እግዚአብሔርነቱ ከጠበቅን እንደ እግዚአብሔርነት ወደ ኛ ህይወት ካስገባን ካስገባል፣ ማዕበሉ ያልፋል፣ ነፋሱ ጸጥ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር አብርሃምን ያለ ልጅ እንዳላስቀረቡ የአብርሃም ተስፋ ቃል የተገባለት እንደተፈጸመ ዮሴፍ በግዞት በእስር ቤት እንዳልቀረ እግዚአብሔር አምላክ የእስራኤልን ህዝብ በምድረ በዳ እንዳላስቀረ ወደ ርስቱ እንዳስገባ፣ የእስራኤል ህዝብ መሀል ላይ ጠፍቶ እንዳላለቀ፣ ዮሴፍ በግዞት እድሜው እንዳላረጀ። መሀል ላይ መሞት አይሆንም። መሀል ላይ ማለፍ አይሆንም። እግዚአብሔር ወደ ተናገረን መድረስ ይሆንልናል። እግዚአብሔር እንደ ግል ይናገረናል። እግዚአብሔር እንደ ቤተሰብ ይናገረናል። እግዚአብሔር እንደ ቤተክርስቲያን ይናገረናል። እግዚአብሔር እንደ ሀገር ይናገረናል። እግዚአብሔር እንደ ግል ይመጣል። እግዚአብሔር እንደ ቤተሰብ ይመጣል። እግዚአብሔር እንደ ቤተክርስቲያን ይመጣል። እግዚአብሔር እንደ ሀገር ይመጣል። እግዚአብሔርን እንደ እግዚአብሔርነት መጠበቅ ይሆንልን። እግዚአብሔር እንደሚችል አምነን መጠበቅ ይሆንልን። ደግሞ እግዚአብሔር ለክርስቲያኖች ሁሉ የሰጠን አንድ ታላቅ ተስፋ አለ። ይህ የክርስቲያኖች የተስፋዎች ሁሉ ተስፋ ነው። ኢየሱስ ይመጣል። ኢየሱስ ይመጣል። እኛ ተስፋ አለን። እግዚአብሔር እንደግሌ የተናገረን እንደ ክርስቲያን ደግሞ የምንጠበቀው አንድ ትልቅ ተስፋ አለን። ኢየሱስ ይመጣል እና ይህንን ተስፋ ስንጠብቅም ይህንን ተስፋ በሚመጥን ህይወት መጠበቅ ይሆንለን። አሁን ነግሬያቸዋለሁ። ቀሰቀሱት። ይሄ እግዚአብሔር የሰጠንን ታላቁን ተስፋ እሱም በሚመጠን ህይወት መጠበቅ ይኖርልን። እሱም በሚያከብር ህይወት መጠበቅ ይኖርልን። ህይወት በእናንተ ዘንድ ምን እንደሆነች አላውቅም። ምን አይነት ህይወት እየመራች እንደሆነ አላውቅም። በምን አይነት ሀሳብ ውስጥ፣ በምን አይነት ጭንቀት ውስጥ፣ በምን አይነት መንገዶስ እንዳላችሁ አላውቅም። ግን አንድ ነገር አለ፣ አውቃለሁ። እግዚአብሔር ወደ እያንዳንዳችን ህይወት ይመጣል። ስለ ያላችሁበት መንገድ ግዝፈት ወይም ቅለት አላውቅም። ግን ሁሉን የሚችል አምላክ ሁላችን ጋር እንደሚደርስ አምናለው። አካለው እግዚአብሔር ይመጣል። ክብር ለእግዚአብሔር። ይመጣል እንጂ እንደሚጠብቅ እንዴት እንደሚያደርግ የሚያቀምላት በደቀመዛሙርቱ ሕይወት ከደስታው ለሐዘን እንደተለወጠ ተራራ ነው የሆነባችሁ፣ ትላንት ብዙዎች ቢሰማችሁ፣ ዛሬ አርማጭ አጣችሁ። ትላንት የብዙዎች የመፍትሄ አካል የነበራችሁ፣ ትላንት ለብዙዎች የበረከት ምንጭ የነበራችሁ፣ ዛሬ ግን ወዳጅ አጣችሁ፣ መፍትሄ ያጣችሁ እግዚአብሔር ይመጣል ይዛችሁ የእግዚአብሔርን የተስፋ ቃል የእግዚአብሔርን ድምፅ ይዛችሁ መንገድ የጀመራችሁ መሀል ላይ ግን ሕይወት መራር የሆነባችሁ ከእግዚአብሔር ቃል ተቀብላችሁ የወጣችሁ ግን እየሄዳችሁበት ያላችሁ መንገድ ግን አይገባችሁ ከተናገራችሁ ቃል ጋር ያልተመሳሰለባችሁ እግዚአብሔር አምላክ ወደ እናንተ ሕይወት ይመጣል።

አብርሃምን እየሰራው ነው። እግዚአብሔር በአብርሃም ህይወት ቀድሞ ማድረግ ይችላል እና፣ እግዚአብሔር ግን አብርሃም ልጁን መልሶ እስከ መስጠት ደረጃ እስኪደርስ ለአብርሃምን ልጅን አልሰጠውም። አብርሃም እዛ ፖዚሽን ላይ ሲመጣ እግዚአብሔር ለአብርሃም ልጅን እንደሰጠው ለእግዚአብሔር የሚመች ፖዚሽን ላይ ሆነን እግዚአብሔርን አማራጭ እያየን ሳይሆን እግዚአብሔርን ብቻ እያየን መጠበቅ የሆንልን ዘንድ ክብር ለኢየሱስ ይሁን፣ ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ እናመሰግንሃለን። አባት ጌታ ኢየሱስ አንተ ተስፋ ያደረገች ነፍስ ስለማታፈር አመሰግናሃለሁ። እግዚአብሔር አምላክ አንተን የጠበጠች ነፍስ ስለማትወርቅ አመሰግናሃለሁ። በእውነት እግዚአብሔር አምላክ ወደ ያንዳንዳችን ህይወት፣ እግዚአብሔር አምላክ ወደዚች ቤተ ክርስቲያን፣ እግዚአብሔር አምላክ ወደዚች ምድር ስለምትመጣ እናመሰግንሃለን። በእውነት ጌታ እግዚአብሔር አምላክ እንደ እግዚአብሔርነት ስለምትመጣ እናከብርሃለን እንደ ሁሉም ስለምትመጣ እናመሰግናለን። እውነት እግዚአብሔር አምላክ ማዕበሉ አልፎ መሻገር ስለሚሆን እናከብርሃለን። እውነት እግዚአብሔር አምላክ ነፋሱ ጸጥ ብሎ መሻገር ስለሚሆን እናመሰግናሃል ትብ ሁሉ ላንተ አንተ ይህን ጸጋ አብሳለን።